ይሄ ቴድ የሚባል ሰውዬ ግን ማለት ነው፣ እንዴት ነው ያፈላው፣ እንዴት ነው የፈላብክ። እኔ አሁንስ ማለት ነው ብሩኬ በያዘው ብረት አንጎራዱ አንጎራዱ ቢጥለው ደስ ይለኛል። ግን ደግሞ እንደዚህ በተደረገ ቁጥር ነገር እየባሰ ነው የሚመጣው። ሁለተኛ ደግሞ ማለት ነው፣ ሀይምጌ ለማን ብለሽ ነው ቤትሽን የምትለቂው? እንዴ ማን ስለሆነ ነው እሱ ቤትሽ ልትለምትለቂለት? ጭራሽ ቤት እስከ መልቀቅ ድረስ ረ እኔ። ሳቅሽ ጎበዝ ነሽ፣ ጠንካራ ነሽ ለራስሽ የምትቆሚ ጀግና ሴት ነሽ ስለዚህ በክብርሽ ማትደራደሪ ጀግና ሴት ነሽ ስለዚህ ምን ስለሆነ ነው ለሱ ቤትሽን የምትለቂለት ማን ስለሆነ ምን ስለሆነ እንዴ እንዴ እንዴ ጭራሽ ቤት ለቃለሁ ከባር ነው ሆነ እንደው ቤተሰብ እንደው እውነት ለመናገር አሁን በብሩኬ ይፈረዳል እውነት ብሩኬ በእርግጥ ብሩኬ ሀይሚን መረዳት እንዳለበት አምናለሁ። ሀይሚን መረዳት አለበት። አውቁ አይደለም አው ማለት ፈልግ አይደለም ይሄ ነገር እየተፈጠረ ያለው ልጁ በሚሰራው ስራ ሀይሚን መቆጣትም ሆነ ማመናጨቅ አይችልም። ብሩኬ ብሩኬ ደግሞ በልጁ ላይ መቆጣቱ ብሩኬ ደግሞ በልጁ ላይ ሌላ ነገር መሰንዘሩ ምንም ስህተት የለውም። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይን ያለው እግዚአብሔር ይመስገን። በእያላችሁበት አለም ዳርቻ ሰላማችሁ በዘት ትርፍ ይበልልኝ። እንግዲህ እነ ቅመሟ መጥተዋል። ዛሬ ፍጼም እንዲሁም ደግሞ ብሩኬ ሃይሚዬ እንግዲህ ሁለቱን ለማስታረቅ እየሞከረች ነበረ ነገር ግን ያኛው ልጅ ጭራሽ ጭራሽ ጭራሽ ነገር እየፈለገ ነው ያለው። ጭራሽ ነገሩን ሁሉ ማበለሻሸት ነው ያዘው። ነገሩን ሁሉ በቃ ወደ አልተፈለገ መንገድ እየመራው ነው ያለው። እንግዲህ እሷ ሁለቱን ለማስታረቅ ሙከራ እያደረገች ነው። እውነት ለመናገር ሀይሚዬ በመሀል ቤት በጣም እየተጎዳሽ ነው ያለችው። በጣም እውነቴን ነው የምላችሁ። ምናልባት እነሱ ለሥራም ሊሆን ይችላል ምናልባት እነሱ ተመካክረው ሊሆን ይችላል፣ ግን እንደ እሪል አድርገን ነው የምናስበውና ምክንያቱም ቪዲዮ አስተማሪ ስለሆነ በምድር ላይ ያለውን ነገር ለማንጸባረቅ እንደዚህ ሊፈጠር ይችላል። በምድር ላይ እንደዚህ አይነት ነገር ሊኖር ይችላል አለ የሚለውን ነገር ለማንጸባረቅ ነው እንግዲህ ይሄ ቪዲዮ የሚሰራውና አንዳንዴ በቪዲዮ መልክ ተሰርተው የሚለቀቁት በፊልምም ሆነ በእንደዚህ አይነት ፕራንኮችም ሆነ በእንደዚህ አይነት በቃ በቪዲዮ ተሰርተው የሚለቀቁ በምድር ላይ ያለውን ነው፣ የሌለውን አይደለም። በትክክለኛው እየተደረገ ያለውን ነገር ነው ምድር ላይ ማለት ነው። እና እንደ አሪላ አድርገን ስናስበው ይሄ ቪዲዮ የእውነት ቢሆን ሃይምዬ ባላሰበችው ባልጠበቀችው ከማጡ ወደ ከማቁ ወደ ማጡ ነው እሚባል ነገር ነው እየደረሰባት ያለው ማለት ነው። ምክንያቱም እሷ የአንድ ደቂቃ ስህተት ወይም ደግሞ የአስር ደቂቃ ስህተት እንግዲህ ልጁን ያውቀችባት ማለት ነው። ወይም ደግሞ ልጁን እንዲረዳት ወደ ቤቷ አስገባችበት ቀን በዛች ደቂቃ ስህተት ይሄው እስካሁን ድረስ ሀይሚዬን ዋጋ እያስከፈላት ነው ያለው በቃ ነገሮች ሁሉ ከባድ ናቸውና ሄኖክም ልክ እንደ አስመሳይ ጓደኛ በእርግጥ የተሰጠው ካራክተር ነው፣ አስመሳይ ጓደኛ ሆኖ ጥፋቱ የናንተ ነው እያለ ጭራሽ ፍጼ ላይ እጁን እስከ መሰንዘር ድረስ ደርሷል። አንዳንዴ ጓደኛስ ምን አይነት ጓደኛስ ነው መያዝ ያለባችሁ? እውነት ሄኖክ ለናንተ ለብሩክ የሚያስብ ጓደኛ ነው ወይ? ሄኖክስ የያዘው ተልኮ ምንድን ነው? ማን ስላከው የሚለው ነገር በጣም በጣም በጣም ብዙ ጥያቄ የሚያስነሳ ነው። እንደ ሪል አድርገን ስናስበው ነው የምላችሁ። ከዛ ባለፈ ግን ሀይምዬ በማንም ወጠጤ መሰቃየት የለባትም። ሁለተኛ ነገር ደግሞ እሷ ሴት ስለሆነች ቤት ለቆ መሄድ ተገቢ አይደለም ህግ ባለበት ሀገር ወንድ ባለበት ሀገር፣ ቤቷ አለቃ የምትሄደው እሷ ብሩኬ። እንደ እውነት ማለት ማንኛውም የኛ ወንድምም ቢሆን ወይም ደግሞ የኛ ባልም ቢሆን የሚያደርገው ነው ያደረገ ያለው? እንዴ እንዲህ ምን አይነት ደፋር ወንድ ቢሆን ነው? ትላንት አበባ ይዞ መጣ፣ ዛሬ ደግሞ ሻንጣውን ይዞ መጣ። ጭራሽ ከአንቺ ጋር ነው የሚኖረው። በጣም የድፍረቱ ድፍረቱ ድፍረት ማለት ነው። ይሄ በጣም ድፍረት ነው በእውነት በጣም ጋጥጥነት ነው። ግን ብሩኬ ልጁን የሆነ ነገር ለማድረግ ለመምታትም ሆነ የሆነ ነገር ለማድረግ እየታገለ ባለበት ሰዓት እዚህ ጋር ሀይሚጌ የባህር ላይ ኩበት ነው የሆነችው። በቃ ብሩኬ ቢጎዳም ሀይሚ ትጎዳለች፣ ቢጎዳም ትጎዳለች። እና በጣም ከባድ ነው እውነት እኔ አሁን ለሃይሜና ለብሩክ የማስተላለፈው ዛሬም ነገም ትላንትና ተናግሬ ያለሁት ነገም እናገራለሁ ዛሬም የምናገረው ነገር ቢኖር ይበቃችኋል። ይሄ ነገር አስጠላ። ይብቃ፣ አስጠላ በጣም አንደኛ፣ ቪዩአቸው ነው፣ ቪው ቀንሷል በጣም። ላይክ የለውም ቪዲዮአቸው። ሰው እየሰለቸው ነው፣ ሰው እያስጠላው ነው። አይዲያችሁ በጣም እየደበረ ነው። ስለዚህ ይብቃችሁ፣ በቃ በቃ፣ የምር አቁሙ። ከዚህ በላይ አትሉበት። እናንተ በምንም አይነት አይዲያ ብትመጡ የሚታይላችሁ ልጆች ናቸው። ምክንያቱም የሰው ፍቅር ፈጣሪ አዝንቦባችኋል። የሰው ፍቅር አላችሁ፣ የሰው መውደድ አላችሁ፣ ሰው ይወዳችኋል። ይበቃል፣ አይዲያው በጣም አስጠላ። የምሬ ነው ምላችሁ። ቪዋቸው ቀንሷል፣ ኦዲየንሶቻችሁ እየተቀየሟችሁ ነው። አይዲያ ቀይሩ፣ ይበቃል። ምናልባት ብሩኬ ዛሬ እና ነገ ሶስት መቶ ከገባ የምር እኔ ዛሬ እንደውም የጠበቅኩት በቃ ይቅርታ ተጠያይቀው ይመጣሉ ያልቃል ነገሩ ብዬ ነበረ። ሲታይ ግን ጭራሽ እየባሰበትና እየቀጠለ ነው ያለው፣ እየቀጠለ ነው ያለው። ይሄ ደግሞ ኦዲየንስን በቃ እያስቀየማችሁ ነው ያላችሁት። ስለዚህ በቃ ይብቃ ስል መልእክቴ ነው። ሌሎቻችሁ ግን እህቶቼ የአረብ ሀገር ያላችሁ ስደት ያላችሁ ራሳቸው ጠብቁ። ይሄ ድራማ ነው እየተሰራ ያለው የእውነት አይደለም። በቃ በጣም ሀይሚና ብሩኬ ለኦዴንሳችሁ ክብር ይኖራችሁ። ስራ ነው አሁ ይስሩ። እኔ እኔ ይሄንን ግን ይብቃ ያልኩበት ምክንያት አንደኛ ቪዋቾ ቀንሶ፣ ላይ ላይክም የለውም ላይካቸው ራሱ በጣም ቀንሷል። ሁለተኛ ኦዲንሶች ኮሜንት ላይ ስገቡ ይብቃ የሚል ነው ያለው። እንዳለ በቃ ይብቃ፣ ይሄ ከናንተ ጋር አይሄድም፣ አይ በቃ እንደዛ የሚል ኮሜንት ነው ያለው እንጂ እኔ እንዳንድ አንድ ዩቲዩበር አውቀዋለሁ። ስራ ነው ምንም ማረግ አይቻልም። አይዲያ የሚጠፋል አንዳንዴ በእነሱም አይፈረድ። አንድ እህቴ አንድ የጻፈችልኝ ኮሜንት አለ ሁሌ በፍቅር ሲመጡ ዝሙት ነው ይባላሉ እንደዚህ አይነት አይዲያም ሲመጡ በቃ ይባላሉ፣ እና ምን የስሩ? አይዲያ እውነት ነው። ደግሞም ሁሌ በፍቅር ሲመጡ ዝሙት ነው የሚባሉበት ጊዜ አለ። ልክ ነሽ፣ በጣም ትክክል። አንቺ በደንብ አስተውለሻል። እና ከባድ ነው ግን እንደዚህ በጣም ረጅም ባይሆን አጠር፣ አንድ ሰሞን ሌላ አይዲያ፣ አንድ ሰሞን ደግሞ ይሄንን ብታመጡ፣ አንድ ሰሞን እያላችሁ ብትሰሩ ለምን ሰው እንዳይሰለችው ማለት ነው። እና ይመቻችሁ ውዶቼ። ደህና ሁኑልኝ። ሀይሚዬ የኔ ቅምጥር አይዞሽ፣ ቤትሽን ለቀሽ ደግሞ የትም የምትሄጅበት ምንም ምክንያት የለም። በማንም ወጠጤ ምክንያት ቤትሽን መልቀቅ የለብሽም።